ናችሁ ጓደኞች ደህናናችሁ ደናናቹ እኔ ከእናንተ ሀሳብ እና ናፍቆት በስተቀር በጣም ደህና ነኝ። በጣም ጠፍቻለሁኝ እና እንኳን አደረሳችሁ። ነው ነው አይደለ ፍጡር የሚባለው እና ወይኔ እንዴት እንደማምር ፍጡር ግን ሰሚ የረመዳን ቆንጆኛ ያለውና ይህ የምንሰራው ለራሳችን ለሆዴ ለእኔ ብቻ ነው። በቃ ስራ ስላቆምኩኝ ስራ ካቆምኩኝ ቆይቻለሁ። አየሽ እንደዛኛው አይሆንም። ሳ ምን ነው እንዲሆነ ሆነ ተፈረከሰ። ፍሪ እንትን ተልጆ ነው የጣልኩት ነው አይደለም? ስለሚደርቅ ይህንን ማለት ነው። እኔ ነኝ የሰራሁት ከዛ ባለፈው አውጥቼ ለምናፈጥርበት ካወጣሁኝ በኋላ መሬት ላይ ወደቀ ማለት ነው፣ እንደታሰረ ከዛ ከሁለት እንደዚህ ተሰነጠቀ። እንጂ ቆንጆ አድርጌ ነበር የጠቀጠልኩት። ዘይት ስለማንፈልግ እንደዚህ ነው የምንበላው ማለት ነው እኛ። ሙያ ማለት እንደዚህ ነው። አያችሁት? እንደዚህ ቆንጆ ነው። ሹርባ እየሰራው ነው በጎን ፉልም እየሰራው ነው። ይሄ ምንድን ነው ስሙ? የኢትዮጵያ ምንድን ነው? አጃ ነው ነው አይደለም ግን ሰራ አጃ አይደለም ታ? ስንዴ ነው። ስንዴ ነው፣ ይሄ እኛ የምናፈጥርበት ነው። ይሄ የኔ መቀመጫ አይደለም ይሄ። ብፈልግ ብፈልግ አጣሁት። ተመርቃውን ስራ የሚጠበስ ነው፣ ይሄንን እንድንጠበስ ነው። ገና ይሄንን እኔ ነኝ የጠቀለልኩት፣ ይሄንም እኔ ነኝ የጠቀለልኩት አይደለም እ አብረሽን የሚነገር ምን ትነግሪያቸዋለሽ? ስሚ፣ ይሄንም እኔ ነኝ ገና፣ እየጠባበስኩ ነው፣ እየጠባበስኩ ነው። ሶስት ሀባ ብቻ ነው የምናስቀምጥላለሁ፣ አልጠበስንም ብለን ላላላላ። አንቺ አይደለሽም እንትኑን የምትሠሪው እኔ ምስሩ ምናምን ይሄ ሌላ ነገሩን፣ ጃህዝ አረግልሻለሁ። አንቺ አውቶማቲክ ስለሆነች ተጣቀለልያለሽ። እኔ ወላሂ መጠቅላል አልችልበትም፣ እችልበታለሁ ግን አይሳካለኝም፣ ቶሎ አልጨርስም። እኔ እኮ ነኝ የሰራሁት ግን ሙሽ እንዴ፣ አንቺ በቀጀት ነሽ ወላሂ፣ በሰከንድ ሁለት ሶስት። እኔ ወገቤና አጉብጬ ስንት ሰዓት ነው ይፈጅብኝ? ሁለት ሰዓት ነው ሶስት ሰዓት ነው አይደል? እንዴ ዘም ዘም ዘም አደለች ፍጡዬ፣ ይምን ምን አስበሽ ነው?

ቁጭ ብዬ አረግ ድስነው ወላሂ ያን ፕሮሰሱ በጣም ከባድ ነው። ወደዚህ ያለው አጅናው በፊት ያለው ይሄ መቆራረጡ ይሄ ደሞ እንደዚህ ጋር ደረጃ ደርሷል። እንደዚህ በስሏል። ከዛ እኔ በኋላ እንበላዋለን ማለት ነው አዲስ አበባ